ከትግራይ የሶለዳ ተራራ ከፍታ የጽናት የድፍረትና የእይታ ምልክት ለእውነት የቆመ ድምጽ ወጣ። ሶለዳ ሚዲያ። ሶለዳ ማለት በትግራይ የሚገኝ ተራራ ሲሆን ጀግኖች ኢትዮጵያውያን አያቶቻችን በዘርና በቋንቋ በሃይማኖት ሳይለያዩ ወራሪዎችን ድል ያደረጉበትን የከፍታችን ማማ ነው። ሶለዳ ሚዲያ የኢትዮጵያ ዋና የዜናና የፖለቲካ ውይይት መድረክ ነው። ቀጥታ ፕሮግራሞችን ጥልቅ ትንታኔዎችና የሳዊ ዘገባዎችን በማቅረብ ሀገራችንን የሚቀርጹ ታሪኮችን እናቀርብላችኋለን። ሰበር ዜናዎች፣ ፖለቲካዊ ክርክሮች፣ ወቅታዊና ሀገራዊ ጉዳዮች በትክክል የሚተነተንባቸውን የአማርኛና የትግርኛ የዜና መረጃ ሰዓታችንን ይከታተሉ። በተጨማሪም ሁሉም ኢትዮጵያውያን ሀሳብ የሚለዋወጡበት ጠንከር ያሉ ጥያቄዎች የሚጠየቁበትና ለሀገራችን የወደፊት እጣ ፈንታ ትርጉም ያለው ውይይት የሚያደርጉበትን ሀገር አቀፍ የውይይት ፕሮግራማችን ሶሎዳ መድረክን ተቀላቀሉ። ሶሎዳ ሚዲያ እንደ ሶሎዳ ተራራ ዕውቀት ወን ከፍታ ላይ የሚያደርሱ የተመረጡ ተንታኝ ባለሙያዎችን እናቀርብበታለን። የዩቲዩብ ፕሮግራማችን ሳብስክራይብ፣ ዝግጅቶቻችንም ላይክ ያድርጉ። ሚዲያችን መርዳት ለምትፈልጉ ስክሪን ላይ በምናስቀምጥላቸው አድራሻ ልታገኝን ትችላላችሁ። ሶለዳ ሚዲያ ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በህወሓት ታስሮ የነበረው ለውጥ ፈላጊ ወጣት ለሁለት ቀናት ምግብ ሳይሰጠው ከፍተኛ የሰብዓዊ መብት ጥሰት እንደተፈጸመበት ገለጸ። በትግራይ ክልል አብያ አዲ ከተማ ተወላጅ የሆነው ጸጋይ ደስታ መኮንን የተባለ የህወሓትን አገዛዝ ላለፉት አስርት እና ከዚያ በላይ ዓመታት በአረና በፈንቅልና በተለያዩ እንቅስቃሴዎች በመታቀፍ ሲታገል የቆየና አሁንም በግል በትግል ውስጥ የሚገኝ ወጣት ሲሆን ተንቤን ላይ ተቀምጠ ህወሓትን መቃወም አትችልም በማለት ብዙ ማስፈራሪያዎች እዛቻዎች እና ድብደባዎች እያስተናገደ ላመነበት ዓላማ ሲታገል መቆየቱን ተገልጿል። ጸጋይ ደስታ መኮንን ህወሓቶች ወደ ፖሊስ ጣቢያ እንዲመጣ እንዳስገደዱት በራሱ የማህበራዊ ትስስር ገጽ ገልጾ የነበረ ሲሆን በዛን ዕለት ከጠዋቱ አራት ሰዓት አካባቢ እንዳሰሩት እና ከታሰረባት ከዛ ችለት ጀምሮ እስከ ህዳር 9 2018 ዓ ም ምንም አይነት ምግብ እንዳይሰጠው በመከልከል የህወሓት አንጃ ቡድን እጅግ አሰቃቂ የተባለ የሰብዓዊ መብት ጥሰት እንደፈጸሙበት ገልጿል። ትናንትና ህዳር 9 2018 ዓ.ም ተመረጥ በማህበራዊ ሚዲያ በተደረገው ጫና ፍርድ ቤት የቀረበ ሲሆን ፖሊስ እንዳይለቀቅ ጫና ቢያደርግም ፍርድ ቤቱ በ10000 ብር ዋስ እንዲወጣ ትዕዛዝ በመስጠቱ ከእስር ተለቋል። ወጣቱ የለውጥ አቀንቃኝ ጸጋይ ደስታ በእስር ቤት ውስጥ ለሁለት ቀናት ያለ ምግብ በመቆየቱ በከባድ የሆነ በሽታ እየተሰቃየ እንደነበር እንዲሁም በጨለማ ቤትም ታስሮ ከፍተኛ የተባለ አሰቃቂ የሰብዓዊ መብት ጥሰት እንደተፈጸመበት ገልጿል። ወጣት ለውጥ ፈላጊው ጸጋይ ደስታ ከእስር ቤት በዋስ ከተለቀቀ በኋላም ፍርድ ቤቱን ያመሰገነ ሲሆን አሁንም ያለን አማራጭ ህወሓትን መቅበርና መቅበር ነው፣ ትግሌ ይቀጥላል፣ በአቋሜ ላይ ነኝ ሲል ያስታወቀ ሲሆን በመቀጠልም እስር ቤቱን ተንከባከባችሁ ያዙት፣ ምክንያቱም የአሁን አሳሪዎች የነገ ቤታችሁ ነውና በማለት ፕሮፌሰር መራራ ጎዲና አንድ ቀን የህወሓት ቡድንን ሲያስሯቸውና ሲያሰቃዩቸው የተጠቀሙበት አባባልን ጠቅሷል። ለማህበራዊ አገልግሎት የሚውሉ ዕቃዎች ከማህበራዊ ልማት ቀረጥ ነፃ እንዲገቡ ተፈቀደ። የገንዘብ ሚኒስቴር ባወጣው አዲስ መመሪያ ለማህበራዊ አገልግሎት የሚውሉ ዕቃዎችን ጨምሮ በመንግስት ባለቤትነት ስር ያሉ ወይም ለህብረተሰቡ ነፃ አገልግሎት ለሚሰጡ የመከላከያ ሰራዊት፣ የፖሊስ የደህንነት ተቋማት፣ የትምህርት ተቋማት፣ የጤና ተቋማት፣ የህፃናት ሴቶች፣ አረጋውያን፣ የአእምሮ ህመምተኞች እና የአካል ጉዳተኞች መርጃ ድርጅቶች የአስቸኳይ ጊዜ እርዳታ ለሚሰጡ ድርጅቶች ከውጭ የሚያስገቧቸው መሳሪያዎች ከማህበራዊ ልማት ቀረጥ ነጻ እንዲሆን መፈቀዱ ተገልጿል። ኢትዮጵያ በፈረመቻቸው ዓለም አቀፍ ስምምነቶች ከቀረጥና ታክስ ነጻ ሆነው ወደ ሀገር እንዲገቡ የተፈቀዱ እቃዎች እንዲሁም በብሔራዊ ባንክ ወደ ሀገር የሚገቡ ሳንቲሞች፣ የገንዘብ ኖቶች እና እንዲሁም የብርና የወርቅ ጠገራዎች በተመሳሳይ ከማህበራዊ ልማት ቀረጥ ነጻ ተደርገዋል። ዘገባው የሪፖርተር ጋዜጣ ነው። የደቡብ ሱዳን ፕሬዝዳንት አራት ሚኒስትሮችን የግዛት ገዥና የፖሊስ አዛዥን ከስልጣን አነሱ። የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ማያርዲት ባደረጉት የካቢኔ ሹመት አራት ሚኒስቴሮችን የግዛት ገዥና የፖሊስ አዛዥን ከስልጣን አሰናብተዋል። በመንግስታዊው የደቡብ ሱዳን ብሮድካስቲንግ ኮርፖሬሽን ኤስኤስቢሲ ላይ በተነበበው የመጀመሪያው አዋጅ ጀምስ ዋኒ ኢጋ የኢኮኖሚ ክላስተር ምክትል ፕሬዚዳንትና ሊቀመንበር ሆነው የተሸሙት ባለፈው ሳምንት የተባረሩትን ቤንጃሚን ቦልሜሊን በመተካት ነው። ሁለተኛው ድንጋጌ የፍትህና ህገ መንግስታዊ ጉዳዮች ሚኒስተር ጆሴፍ ጌንጋ ኬክን በማንሳት በቀድሞው የማስታወቂያና ኮሚኒኬሽን ሚኒስቴር ሚካኤል ማኩኢልዌት ተክተዋል በሶስተኛ ትእዛዝ የመንገድና ድልድይ ሚኒስቴር የነበሩት ሲሞን ሚጆ ከኃላፊነታቸው ተነስተው በፒተርላም ተተክቷል ፕሬዚዳንቱ ከስልጣን ለምን እንዳባረሩ ማብራሪያ ከመስጠት ተቆጥቧል። የሰላም ስምምነቱ ፕሬዝዳንቱ በሀገር አቀፍና በክልል ደረጃ የመንግስት ባለስልጣናትን የሞሸምና የማሰናበል ስልጣን ይሰጣል። በደቡብ ሱዳን እንደ አውሮፓያን አቆጣጠር በ2015 ስምምነት ተፈርመዋል፣ ግን እንደ አውሮፓያን አቆጣጠር በ2016 እንደገና ፈርሷል። እንደ አውሮፓያን አቆጣጠር በ2018 ዳግም ሌላ የሰላም ስምምነት ተፈርሞ ምንም እንኳ አሁንም ስምምነቱ አንዳንድ ችግሮች ቢገጥሙትም፣ ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር ከመጋቢት ወር ጀምሮ በቁም እስር ይገኛሉ። የሌሎች ፖለቲካ ፓርቲ ኃላፊዎችን መሾምና ማባረር የሚችለው አመራራቸው ፈቃድ ብቻ ነው። ሄዝቦላ ለእስራኤል አሁንም የደህንነት ስጋት ሆኖ መቀጠሉን የምርመራ ተቋሙ አስታወቀ። ከሊባኖሱ ሂዝቦላ በእስራኤል ላይ የሚፈጸሙ ጥቃቶች አሁንም የደህንነት ስጋት ሆነው መቀጠላቸው የተለያዩ የምርምርና ጥናቶችን የሚያከናውነው አልማ የተሰኘው የእስራኤል የምርምርና ትምህርት ማዕከል አስታወቀ። የማዕከሉ መስራችና ስራ አስኪያጅ ዞይ ሌቮርኒ ከሂዝቦላ እየተሰነዘሩ ስላሉ ጥቃቶች በሰጡት ማብራሪያ በኢራን ይደገፋል ያሉት ሂዝቦላ የቀጠናው አለመረጋጋት ምንጭ መሆኑን አስረድተዋል። ሐማስ በእስራኤል ላይ ጥቃት ከተሰነዘረባት እንደ አውሮፓን አቆጣጠር ከጥቅምት 7 2023 ጀምሮ እስከ ህዳር 2024 ድረስ ባለው ጊዜ 5123 የሚሳኤል ጥቃት ከሂዝቦላ ወደ እስራኤል መፈጸሙን አስታውቋል። በዚህ ጥቃትም በሊባኖስ ድንበር አካባቢ የሚገኙ ከ60 ሺህ በላይ እስራኤላውያን መፈናቀላቸውም ኃላፊዋ አስረድቷል። አልማ የተሰኘው ይህ ተቋም በግል የተቋቋመ የምርምርና የትምህርት ተቋም መሆኑን ታውቋል። የአውሮፓ ህብረት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጋዛን ግጭት ለማስቆም ያሳለፈውን ውሳኔ እንደተቀበለው አስታወቀ። የጋዛን ግጭት እስከወዲያኛው ይፈታል ተብሎ የታመነበትና ባለ 20 ነጥብ የሰላም እቅድ ለቀጠናው አጠቃላይ ገጽታ አስፈላጊ መሆኑን ህብረቱ ገልጿል። የአውሮፓ ህብረት ቃል አቀባይ አንዋር ኤል አኖኒ በብራስለስ በሰጡት መግለጫ የተባበሩት መንግስታት ድርጅት ውሳኔ የሰብአዊ እርዳታ በሚገባበት የመልሶ ግንባታ በሚካሄድበትና ተቋማዊ እድሳት በሚከናወንበት ሁኔታ መምከሩና ውሳኔ ላይ መድረሱ ትልቅ እርምጃ ነው ሲሉ አወድሰውታል። ህብረቱ ከተባበሩት መንግስታት ድርጅትና ከሌሎች ድርጅቶች ጋር በመሆን በጋዛ አስተማማኝ ሰላም እንዲኖር ይሰራል ብለውም ቃል አቀባይዋ ተናግረዋል። ምንም እንኳ የጸጥታው ምክር ቤት በጋዛ የሰላምና ደህንነት አስከባሪ ኃይሎች እንደሚገቡ ከውሳኔ ቢደርስም ሀማስ ግን ውሳኔውን አልተቀበለውም። ዩራን የማበልጸጋ አንችልም ስትል ኢራን አስታወቀች። ኢራን ከእስራኤል እና አሜሪካ ጥቃት በኋላ ዩራን የማበልጸጋ እንደማትችል አስታውቃለች። የኢራን መንግስት ቃል አቀባይዋ ፋቲሜ ሞሃጀረኒ በቴህራን ለጋዜጠኞች በሰጡት መግለጫ በአስራ ሁለቱ ቀናቱ ጦርነት በኒውክለር ጣቢያዎች ላይ ከባድ ጉዳት መድረሱን ገልጸዋል። የቃል አቀባይዋ መግለጫ የተሰማው የዓለም አቀፉ ኒውክለር ተቃሚ የቦርዱ ሊቃነመናብርት በኦስትሪያ ቬና ለሶስት ቀን ስብሰባ ለማድረግ ካስታወቁ በኋላ ላ ነው ተብሏል። ብሪታንያ፣ ፈረንሳይና ጀርመን ኢራን የዩራኒየም መርሃ ግብሯን እንድታቆም ተደጋጋሚ ክስ ማቅረባቸው ይታወሳል። ኢራን ፈጽሞ ዩራኒየም ከማበልፀግ መቆጠብ አለባት ስትል አሜሪካ ያልተቋረጠ ወቀሳ ብታቀርብም ቴሄራን ግን ለሰላማዊ አገልግሎት መጠቀም ህጋዊ መብቴ ነው ስትል ትሞግታለች። አሜሪካ ለሳውዲ አረቢያ የጦር ጀቶችን ልትሸጥ መሆኑን ፍንጭ ተሰጠ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሰጡት ማብራሪያ ሀገራቸው የኤፍ 35 የጦር ጀቶችን ለሳውዲ አረቢያ ለመሸጥ ነገሩን እያጤነች መሆኑን ነው የገለጹት። ትራምፕ ይህንን መግለጫ የሰጡት ደግሞ የሳውዲው አልጋ ወራሽ ልዑል መሐመድ ቢን ሳልማን በዋይት ሀውስ ጉብኝት ለማድረግ ከያዙት ፕሮግራም ጥቂት ቀደም ብሎ ነበር።